ሰላም ሰላም፣ እንዴት ነሽ ደህና ሆነሽ ወይ? ከእኔ ጋር አልሐምዱሊላህ። እኔ ከመጣሁ ከኢትዮጵያ ስምንት አመት ሆኖኛል፣ ሳውዲ አረቢያ ላይ መስራት ከጀመርኩት ማለት ነው። እና ምንም አይነት ደሞዝ ሰጥቶኛ አያውቁም። ጆሮዬ ላይም ያው በዚህ መልኩ ማለት ነው ጉዳት ደርሶብኛል፣ ላይም እንደዚህ ማለት ነው እና እኔ ለሚመለከተው አካል አድርሱልኝ ሙስሊሞች በአላ ክርስቲያኖች ደግሞ በእግዚአብሔር ማለት ነው። እና በተለይ ደግሞ ለሀቢባ አድርሱልኝ ማለት ነው። ለሀቢባ እንዲደርሱልኝ እፈልግ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። አሁንም እንግዲህ ላይክ እና ሰብስክራይብ በማድረግ አዳዲስ ነገሮችም ታገኛላችሁ ማለት ነው። ዚህ ውድ ቤት እንግዲህ አላህ ይጠብቀን ወጥቶ ጉልበታችን ከመባከን ተሰደን ብክንክን ብለን ከመቅረት አላህ ይጠብቀን። እንደ ውደት መተን ያሰብንበትን የወጣንበትን ዓላማ አሳክተን ሀገራችን የምንመለስ ያድርገን። በሰላም በጤና የምንኖርባት ኢትዮጵያንም ኢትዮጵያ ሀገራችንንም ሰላም አለ ያድርግልን። ሁላችንም በዱችን በታችን በየሃይማኖታ ዱዐ ማድረግ አለብን። ኢትዮጵያ ሀገራችን ሰላም ትሆንልን። ይቺ ልጅ እንደሰማችኋት እንግዲህ ስንቶቻችን ነን ተደስተን የምንኖረው የወጣንበትን ዓላማ አሳክተን ስንቶቻችንም ደግሞ ተበሳቁለን ጉልበታችንን ከንቱ ሆኖ ጉልበታችን የትም ብክን ብሎ የትም እርጅት ብለን የምንቀር። ይች ልጅ አሁን እንግዲህ እርጅት ብላለች። ስምንት ዓመት ሙሉ እንግዲህ አንድ ሰው ቤት በኮንትራት እየሰራች ነው የምትኖረው። የተነሰማችኋት ነው፣ ውሸት አይደለም። እንግዲህ እንደገናም ደግሞ ጆሮዋን በጭቀው ጥለዋታል። ደግሞ እጇ ላይም ተለብልባለች፣ ጠባሳ ሆኗል። እኔ በጣም ነው ያስለቀሰችኝ ወላሄ በጣም ነው ያሳዘነችኝ። አንዳንድ ህይወት ህይወት እንደ አንዳንድ ጊዜ የአንዳንድ ሰው ህይወት የትም ብክን ክን ብሎ ይቀራል። እንደ በአክኖ ከሚቀር ጉልበት አላህ ይጠብቀን። በጣም ያሳዝናል። እኔ እኮ የምለው ስምንት አመት አስር አመት አምስት አመት ስድስት አመት ጉልበታችሁን የምትበሉት በምን እያሰሯችሁ ነው? እነሱ ይሁንም የሚያስሩባችሁ ነገር አለ ወይ ነው እኮን የምለው ለምንድን ነው ድንፍፍ ብላችሁ ቁጭ የምትሉት? ያለፈው አለፈ። አሁን ደግሞ የምትመጡ ልጆች ንቁ እባካችሁ። እንደዚህ በየሚዲያ ላይ እየተሰማ ነው። አንዳንድ ልጆች አሁን እየወጡ ነው። ሰባት አመት ስምንት አመት አስር አመት ይላሉ። እና ይሄንን ያክል እየደነፈፋችሁ ገንዘባችንን ደግሞ እዚህን ስጡ ሳትሉ የምትኖሩበት ጉዳይ ምን እየሆናችሁ ነው ነው ምለው እኮ እኔ ስምንት አመት እኮ ቀልድ አይደለም። ወላሂ አንድ ልጅ እኮ እድሜ ነው። አንድ ልጅ እኮ መታዘዣ እድሜው እየደረሰበት እድሜ እኮ ነው። ቀላል እንዳይመስላችሁ ስምንት አመት ሰባት አመት አስር አመት አስራ አንድ አመት እኔ እንጃ እኔ እየደነፈፋችሁ ሆነ የሚያቀምሷችሁ ነገር እንዳለ አላቅም። ብቻ አላሁ አለም፣ አላህ እና እናንተ ናችሁ እነሱ ናቸው የሚያውቁት። ይህንን ያክል የሰው ልጅ ግፍ ማለት ነው ሞልቶ እየፈሰሰ ነው በያገሩ። እኔ እንጃ እኔ ምን ያህል እንደሚያስቡ አላቅም። እናንተ ደግሞ አዲስ የምትመጡ እንኳን እስኪ ነቃ በሉና፣ አንድ ወር ሳይከፍላችሁ ሁለተኛ ወር ሲደገም ሌላ ስራ አትቀጥሉ። አንድ ወር አለፈ አይደለ፣ ሁለተኛ ወር ደግሞ አብረን እንሰጣችኋለን ይሏችኋል እንጓጓለን ያ ሁለተኛ ወር ሳይሰጧችሁ ሶስተኛ ወር አራተኛ ወር አትቀጥሉ አቆሙ ስራችሁን ቁጭ በሉ አንሰራም ደሞዜን ካልሰጣችሁም በሉ ደሞዛችሁን ሳትቀበሉ ስራ አትቀጥሉ ለሚመለከተው አካል አሳውቁ ውጡ ጊዜያችሁ ካለፈ ደግሞ ወደ ቢሮ የመሄጃ ጊዜያችሁ ካለፈና ምን ካለ ወጥታችሁ ጥፉ በቃ ምንም አማራጭ የለም ጉልበታችሁን እነሱ ብክነት የሚያደርጉት ወታችሁ ህጋዊ ሆናችሁ ህገወጥ ሆናችሁ ስሩ በቃ ህገ ወጥ ሆነን ምን ሆነናል? እየሰራን ነው እየኖርን ነው። ይሄው 10 አመት 11 አመት ምንም ይሆን ነው ነገር የለም። አላህ ወኪል ብላችሁ ተወከላላ አላህ አላህንም ያኖረን። ስለዚህ ወታችሁ ተነጋግራችሁ በትክክለኛ ሰውጡና ሄዱ። እኔ መቼም ይህን ነው አማራጭ የሚይዘው ማለት ነው። ሀገርን ብትሄዱ ምንም አልሰራችሁም። የሰራችሁበት የመጣችሁበትን አልከፈላችሁም፣ አልመለሳችሁም፣ የራሳችሁም ገንዘብ ቢሆን። ስለዚህ ምንም አማራጭ ስለሌለው ወጥቶ መስራት ብቻ ነው። እና እንግዲህ እች ልጅ አሁን ከየት ነው የሚቀበሉላት? ብዙዎቹ ልጆች መዳሞቻቸው፣ ማሰሪዎቻቸውም እየተያዙ እየተጠየቁ እንከፍላለን እያሉ እየተከፈሉ አይደለም አይታችሁ ከሆነ ከአሁን በፊት ሁሌም ማነሳታለችሁ እየ አስራ አንድ አመት ደመወዝ እንከፍላለን ሶስት ወር ስጡኝ ብሎ እስከ እሷም ጠፋቻ ሁላይ ማለት ነው። ከባድ ነው። አላህ የጉልበታችሁን የልፋታችሁን አላህ የመልስላችሁ እና ሀቢባ ጋር አድርሱልኝ እያለች ነው። ይህንን የምታው ልጆች እየቆራረጣችሁ ወደ ሀቢባ አድርሱላት። እሷም የት እንዳለች ስልክ ቁጥር አላስቀመጠች ደግሞ እኮ አንድ ነገር ማለት ነው። ለከሌ አድርሱልኝ ለከሌ አሰሙልኝ። ፍትህ ብላችሁ ፍትህ የምትፈልጉ ሰዎች ስልክ ቁጥራችሁን አስቀምጡ ያላችሁበትን አገር ያላችሁበትን የቤት ቁጥር። በቃ ደግሞ ከሎኬሽን በላይ ደግሞ የቤት ቁጥር ያስፈልጋል ማለት ነው። ሎኬሽኑ ቁጥራችሁን አስቀምጣችሁ ከዚያ ደግሞ የቤቱን ቁጥር አስቀምጡ። በቃ ከዚያ ሎኬሽኑ ይቀጥላል ማለት ነው። ችግር የለውም ሎኬሽኑ ይቀጥላል ይሄ ችግር የለውም። ምንም ምንም ምንም ሳታስቀምጡ ድረሱልኝ፣ ለከሊ አድርሱልኝ፣ ድረሱልኝ ትላላችሁ። አንዳንድ ጊዜ ማደራሻችሁ ቤት ነው የሚገኘው። እሺ አድራሻችሁ እኮ አይገኝም፣ ቶሎ ብሎ አይገኝም። እናንተን ገና ተፈላልጎ እናንተን ቀርጾ የላካችሁ ሰው የት ነው ያገኝሻት ተብሎ ገና ቁጥራችሁ ተፈላልጎ ነው የምትገኙት፣ ለቶሎ አይደረስላችሁም። እና እንደዛ አድርጉ ማለት ነው እንደው እኛ ሁላችንም አላህ የጠብቀን ነው የሚያስ ብለው በአሁን ሰዓት ላይ እኔ እንጃ ብቻ አንዳንድ ልጆች እየተበደሉ ይገኛሉ። እና አላህ የጉልበትሽን እህቴ የልፋትሽን የላብሽን አላህ ገንዘብሽን እጅሽ ያስገባልሽ ነው የምለው። ሌሎቻቸውም አትታለሉ፣ አዲስ ትመጡ፣ አሁንም አትታለሉ። ያለፈው እንግዲህ አለፈ።